የዲኤንኤ ውጤት እንግዲህ በዶክተሩ ምክንያትና በወይዘሮ ባዩሽ ምክንያት ተቀይሮ እኛ እንዳሰብነው ሳይሆን ቀርቶ መጣ። ሀንዬም በውጤቱ ምክንያት በጣም ውስጧ ተሰበረ በጣም አዘነች። እንዴት ይሄድ ሊሆን ይችላል ብላ ዶክተሩን ጠየቀችው። ዶክተሩም እኔ የምናገረው እዚህ የተጻፈውን ነው እኔ ምናውቃለሁ ይላል። ልክ በቃ አጭበርብሮ እንዳልመጣ ለማስመሰል እናንተ ለራሳችሁ እቤታችሁ ሄዳችሁ ክፈቱ ይላቸዋል። እነሱም እንግዲህ ሁላቸውም ይስማሙና አይ ችግር የለውም እዚሁ ክፈትና ንገረን ይሉታል። ዶክተሩም በመስማማት ያው ውጤቱን ለመክፈት ይገደዳል። አንዬም እንግዲህ በጣም ውስጧ ተሰብሮ፣ ወይዘሮ አስቴርም ለማጽናናት ቢሞክሩም ግን ደግሞ ልቧ በጣም ተሰብሯል። እንኳን የስቷ ልብ የእኛም ተሰብሯል። ምክንያቱም እንደጠበቅ ነው ስላልሆነ በጣም በሚያሳዝን ሁኔታ ብዙ ስቃይ ስላሳለፈች በዚህ እንኳ ትካሳለች ብለን ነበር እኛ ስንጠብቅ የነበረው ግን ደግሞ እኛ እንዳሰብነውም እሷ እንዳሰበችውም አልሆነም ነገሩ። ወይዘሮ ሜላትና እርግብ እሷን ለማናደድ ያልፈነቀሉት ድንጋይ የለም። አንዴ ይተቃቀፋሉ፣ አንዴ አየሻት ናጭ በርባሪ ይላሉ። በቃ ምን ያላሉትን ጠይቁኝ። በጣም ነው የሚያናደዱት። ድራማ መሆኑን እያወቅን እራሱ እኛ ኦደንሶች በጣም ነው የተበሳጨ ነው። እንግዲህ ያው ምንም የሆን ምን እውነት ታመነምናለች እንጂ ተደብቃ አትቀርም። አንድ ቀን ደግሞ እውነቱ ሲወጣ እርጌብ አንገቷን እንደምደፋ ተሳለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን፣ ኤርትራውያን ወገኖቼ፣ ሰላም፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ ያላ ህዝነት በረከቱ እዝነቷ የላያችሁ እያልኩኝ ዛሬም በአዲስ ቪዲዮ ከች ብያለሁ። ለቤቴ አዲስ የሆናችሁ ቪዲዮውን ሰብስክራይብና የዲወል ምልክቷን በመጫን ገባ ገባ በሉ ነባር ቤተሰቦች ደግሞ ሼር ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ እንድታበረታቱኝ ሁላችሁንም በአክብሮ ትጋብዛለሁ። እንግዲህ ዛሬ ላይ ይዤላችሁ የመጣሁት ኖላዊ ክፍል ሀምሳን ነው ኖላዊ ክፍል ሀምሳ ላይ እንግዲህ እኛ ስንጠባበቅ የነበረው የዲኤንኤ ውጤቱን ነበር። የዲኤንኤ ውጤትም እንዳልሆነ ሆኖ መጥቷል። ሀንዬም በጣም ውስጧ ተሰብሯል። ከዛ በፊት አሲር የበፊት የድሮ ጓደኛው ከእስር ቤት ነበርና፣ መጥተው ይገናኛሉ። እንግዲህ በአራዳ ቋንቋቸው አንቺ ሳት፣ አንቺ ብርት፣ እንዴት ነሽ፣ እንዴት አምሮብሻል በመባባል ይጠያየቃሉ። ከዛም ከተጠያየቁ በኋላ የአሲር ጓደኛ እንግዲህ ፈያው እንዴት ናቸው ይለዋል። ፈያው እንዴት ናቸው ብሎ ሲጠይቃቸውም እባክህ እፋዘር አሟቸዋል ይለዋል። ከዛም እንግዲህ ያው የአስቴር ጓደኛ እንግዲህ በቋንቋቸው አይደሩም እንዴ ብሎ ስለው በጥፊ አንድ ጊዜ ያቀምሰዋል። ከዛም እንግዲህ ወደ ፋዘርጋ ያው ሰላምታ ይሰጣጡና እንግዲህ በቃ ወደ ፋዘርጋ አንሄድም እንዴ ሲለው አይ እንሄዳለን፣ ግን ደግሞ ፋዙካን ሸቤ እንደገባሁ መናገር አልፈልግም ምናምን ይላል። አሲርም ደግሞ እውነቱን ተናግረ እውነቱን ብትናገር አንተ ምን ችግር አለው? አንተ ሰርቀህ አልገባህ አልታሰርክ፣ ይለዋል ማለት ነው። ቢሆንም ደግሞ የለለ ይደብራቸዋል፣ ከሸቤ ነው የመጣሁት ብላቸው ምናምን ይለዋል። ግን ደግሞ እኔ ከምነግራቸው አንተን ስለሚያምኑህ አንተ ያኔ ሸቤ ገብቼ እንደነበር አንተ ብትነግራቸው ይሻላል ሲሉት፣ አይ ፋዘርዬ እኮ እንደዚህ አይነት ሰው አይደሉም፣ አንተ ብትነግራቸውም ይረዱሃል ይለዋል ማለት ነው። በዛም እሱም ማለክ ነህ፣ ሌሎች ባጠፉት ጥፋት አብረን እንዳለን ነው፣ በዛው አንድ ላይ ሰብስበው ያስገቡን ይለዋል ለጓደኛው። ሲርም እንግዲህ ከኑ ጋር የተገኘ ሰሊጥ አብረህ ተወቀጥ አሉ ፋዙዬ እያለ ይለዋል። አሲርም እንግዲህ አሁን ለማንኛውም ወደ ፋዘር አንሄድም ይለዋል። የአሲርም ጓደኛ እሺ በቃ እንቁሰው ሰው ግን ምንሸ ነው የለለ አምሮብሃል ይለዋል ማለት ነው። አሲርም ለለ ነው ፏ ያልሺው ይለዋል። አሲርም ሙድ ትይዛለህ እንዴ ይለዋል ጓደኛውን። አሲርም እርግጠኛ ነህ አምሮብኛል ይለዋል። አዎ አምሮብሃል፣ እርግጠኛ ነኝ። ለፋዘር የመጣውን ለፋዘር መጠየቂያ የመጣውን እየፎደፖድክ ነው እንዲህ ያማረብህ ይለዋል። ታዲያ እሰይ ይላል ከመቀጠልም የአሲር ጓደኛ ደግሞ ፎንቃ የሌለ ነው የናፈቀችኝ ይለዋል እ ይልና አሲርም ብድግ በማለት አንተ ምን ቤት ነህ የእኔ ፎንቃ የምትናፍቀው ይለዋል። አንተ ደግሞ ምንሽ ነው ኪስህን፣ ኪሴ ከተባባልን ፎንቃህን ፎንቃዬ ብንባባል ምን ችግር አለው ይለዋል። ብሎ ቁጭ አላለም አሁን ነው መሮጥ የምር አሲርም እ ይልና አሁን ነው መሞቻህ ይልና፣ እንግዲህ የጠገበ ድንጋ አንስቶ እንግዲህ አሁን ነው መሞቻህ የደረሰው ይልና፣ የጠገበ ድንጋውን ይዞ እኔ የሚያሳዝን ፋዙዬን ሳላሳክመው ሸቤ መውረዴ ነው እያለ እንግዲህ እያሯሯጠው ይዞት ይሄዳል ማለት ነው። ከዛም ደግሞ የምርመራ ውጤት አራታቸው ሆነው በጭንቅ በልባቸው ትርታ የልባቸው ትርታ ራሱ ድቅ ድቅ ድቅ እያለ ዶክተሩን ይጠባበቃሉ ማለት ነው። ወይዘሮ ሜላት፣ ወይዘሮ አስቴር እንደገና ደግሞ ሀናን እና እርግብ ሆነው ማለት ነው እየተጠባበቁ ባሉበት፣ ቆይ ይሄ ደግሞ ምን ሆኖ ነው እስካሁን የቆየው ትላለች ወይዘሮ ሜላት። ወይዘሮ አስቴርም አሁን አይደል እንደ የሄደው አንቺ ደግሞ መቸኮል ትወጃለሽ ትላታለች። አይ እንግዲህ ቀስ በይ ትላታለች ወይዘሮ አስቴር። ይህን እየተባባሉ እያለ ዶክተሩም ክፍት አድርጎ ይመጣና ቆየሁባችሁ አይደል ይላቸዋል። ወይዘሮ አስቴርም ዶክተሩን ችግር የለውም መረ ምናምን ይሉታል። ወይዘሮ አስቴርም እንግዲህ ወደ አይደለም የቆየኸው ችግር የለውም በማለት እንግዲህ ይሉታል። ከዛም ዶክተሩ እንግዲህ ውጤቱ እኛ ጋር መቀመጥ ስለሌለበት ላመጣ ሂጅ ነው እሺ ይላል። አሁን ውጤቱን ልነግረን ትችላለህ ትላለች ወይዘሮ አስቴር እኔ ውጤቱን መናገር አልችልም። ለምን እንደምታዩት ውጤቱ የታሸገ ነው ይላቸዋል ማለት ነው። ከቤታችሁ ወስዳችሁ ፈታችሁ ማየት ትችላላችሁ ይላቸዋል። ጠልትልና እርግብም ዶክተር፣ አንተ መፍታት አትችልም ትለዋለ። ያው የእናንተ ፈቃድ ነው እንጂ እኔማ መፍታት እችላለሁ ይላል። ይፈታዋል። ከዛም እንግዲህ ታዲያ እንደዛ ከሆነ ፍታና ንገረን ትላለች ወይዘሮ ሜላት። እናንተ ፈቃደኛ ከሆናችሁ ይቻላል። ሀና ፈቃደኛ ነሽ ይላታል። ይሄ አስመሳይ የምር እኔ ዶክተሩ ድራማም ቢሆን ድራማ መሆኑን እያወቁም በጣም ነው ያናደደኝ። እች ልጅ እንደሱ የጤና ባለሙያ ናት፣ ብዙ ነገር ታውቃለች፣ እንደው እንደው ታቅብኛለች እንኳ ብሎ ወደ ኋላ ሳይል፣ ለሆዱ ያደረ ለስራው ክብር የሌለው ለህዝቡ ክብር የሌለው እንደዚህ አይነት አስመሳይ ዶክተሮችም ይኖራሉ። የምር ይሄ ሀቂቃ ትልቅ ትምህርት ነው። ሜላት እሷ ደግሞ ምን አገባት ትላለች ማለት ነው ወይዘሮ ሜላት። ይሄ ውጤት እኮ የእሷም ነው ይላል። ዶክተሩም ስለዚህ ፈቃደኝነቷ ያስፈልጋል ይላል። የሀናንን ማለት ነው። ይህን ከማስፈቀዱ በፊት ያኔ አላደል ለስራው ስራውን በአግባቡ ነበር መስራት ያለበት፣ ግን እሱ አጭበርብሮ ለብር ብሎ ልጅቷ እንኳ ስትጎዳ ቅምጣትም አላዘንላትም። እንደውም በአባቷ ጉዳይ ራሱ አንድ ነገር ስትናገረው ይሄ አንቺትን ይሄ አንቺት ቤት አባትሽን ይጎዳቸዋል እያለ ነው እያስፈራራት ያለው ማለት ነው። በጣም በሚያሳዝን ሁኔታ የተረገመ ዶክተር ነው። እንደ አይነት ሰዎችን የምር ፈጣሪ ልቦን አይስጣቸው። እንግዲህ ሁላቸውም ከተስማሙ በኋላ ውጤቱን ይከፍተዋል ማለት ነው። ውጤቱን ከፍቶ ሲያነበው እንግዲህ እንግዲህ በውጤቱ ምክንያት እንዴት እንደሆነ ባላቅም አንቺ የወይዘሮ ሜላት ልጅ አይደለሽም ሲላት እንግዲህ እርግብ ትዘላለች አንዬ ግን በጣም ነው ያሳዘነችኝ። ምር አንዬም በጣም በመደንገጥ ይሄ በፍጹም አይሆንም ትላለች። ወይዘሮ ሜላት ከእርግብ ጋር ሁና መሳጥ ትጀምራለች። ወይዘሮ አስቴር ደግሞ ደንግጠው ተረጋጊ ተረጋጊ ይሏታል። አንዬም እንግዲህ ያው በንደት መንፈስ ስለሆነች ውጤቱን ብድግ ታደርግና እጇ እየተንቀጠቀጠ ለማየት ትሞክራለች። ወይኔ ግን ወይዘሮ ሜላት በጣም ክፉ ነች። ድሮ ስናቃት ጨዋ ነበረች፣ ግን አሁን ላይ በእኔ እንጃ። ይሄ እውነት ሲታወቅ ምን እንደሚወጣት እኔ ራሱ ያን ቀን ለማየት ጓጓሁ። የሌባይነ ደረቅ ምናምን እያለች ትተርትፋ አገባ። ወይዘሮ አስቴርም የሆነው ሆነና ልጅቱ እች ልጅ ነች ትለዋለች። አዎ ውጤቱ እንደሚያሳየው ልጃችሁ እርግብ ናት ይላል። ዶክተሩም አይኑን በጾት አጥቦ እውር ነው ወላ። የምር እንዴት እንዳናደደ ድራማ መሆኑን ራሱ እያወቅሁ ወይኔ የማየድ ሳላለሽን ትጠራጠሪ ነበር እንዴት ላት ልጅነትሽን ነስኪ ልቀፍሽን የልጅ ትልነት አቅፋታለ ሀንዬም ደርቅ ብላ ትቀራ ሀንዬም ይሄ በፍጹም ልክ አይደለም ብላ ወረቀቱን በትናው ጥላቸው ትሄዳለች። መሳዊ ዶክተርም እንግዲህ በውጤቱ ደስተኛ ትሆኑ አትሆኑ ባላውቅም፣ ግን እውነቱን አውቆ መቀመጡ ይሻል ይመስለኛል ይላል። ጠማማ ነህ ወላ ምግብም ቀላል ደስ ብሎናል ዶክተር፣ የብላ ሄዳ ትስማዋለች፣ ገፍት ታደርገዋለች። እቺ ጠማማ። መቀጠል ደግሞ አሲር እና ጓደኛው ወደ አባባ ኖላዊ መተዋል። አባባ ኖላዩም እንግዲህ ሲገቡ አይሰሙ አይለሙ ለጥ ብለዋል። እንዴ አሁን እንግዲህ ሲያውኝ የለለ ነው የሚቀውጡት አይደል? ይለዋል። እንዴ እንደዚህ ተኝቶ እያየሁ ነው እንዴ የሚቀውጠው? እንዴ ደየሙ? እንዴ ይለዋል። ይህን መደየም ነው የምታወራው ብሎ ግርግር ያደርገዋል። እና ምንድነው አይሰሙም አይለሙም ማለት? አይ ሕክምናው ነው እንደዚህ አደርጋቸው ይላል። አሲርም አንተና የመጨረሻ ሕክምና ብለው ወስደዋቸው እንዴ ቆልፋው አመጣቸው ይላል። አሲርም ባኖላዊ አሁን ላይ የመጨረሻው ሕክምና ላይ የሆነ ስህተት ሳይሰራባቸው ይቅር አይመስለኝም። አሲር ጓደኛም እንግዲህ አንተ እርግጠኛ ነህ ግን አልደየሙም ይለዋል። ተምቹ ምን እያልክ ነው ይለዋል ለያቸው ውስጥ የሉም እኮ ይለዋል። አሉ አልኩ አይደል ይላል አሲርም። የሉም እባክህ ወይ ሐኪም ንጥራ እንዴ ይለዋል። ትናንት ከታከሙ በኋላ ነው እንዲህ ሆኑት ይላል አሲርም። ላይ ህክምና ሲደረግላቸው ይነቃሉ ብለውኛል። ወይኔ ፋያው ይላል የአስር ጓደኛዬ። አገር የምታንቀጠቅጥ ምላሳቸው ተያዘች አይደል ይለዋል አሲርም። አንተ ልጅ ግን ጤነኛ ነህ ይለዋል። እንደዚህ ታመው ሙድ ትይዝባቸዋለህ ታዲያ። እንዴት ታመው ሙድ ካልያዝኩባቸው በጤናቸውም አልችላቸውም ይላል። እንዴት እንዴት ስትላለህ ከፋዘር ፊት ይለዋል አሲረም። እንዴ ይሰማሉ እንዴ ይላል፣ ጎንበስ ብሎ ያደምጥምጥበት። ዛባዎቹ ጭንቅላትህን መተውህ ነበር እንዴ ደነዘዝክ እኮ ይለዋል። ለመጨረሻም እንግዲህ የአሲር ጓደኛ የምር ግን ሀና የት ሄዳ ነው ይለዋል። ትመጣለ የተቀመጥ ይለው እና ይቀመጣሉ። አሲር ጓደኛም ሂደው ከአልጋው ላይ ቁጭ ይላሉ። አንተ ሰውየውን ልብ የላቸው ነው እንዴ ተነስ ይለዋል ከአልጋው ላይ። የአሲር ጓደኛ ምን ላይ ልቀመጥ ይላል። ለሉ ላይ ተቀመጣ ወይ ትዝጋ ይለዋል። አዋ ይላል። ይህ ወይዘሮ አስቴር ሜላት ነው። እርግብ ነው ውጭ በቆሙበት። እች አጭበርባሪ ውሸቷ ተገለጠ ትላለች እርግብ። እኔ ግን አይመስለኝም ይላሉ ወይዘሮ አስቴር። እስኪ አንዴ ይጠብቁኝማ ይላሉ። የምትሄጂው ትላታለች ወይዘሮ ሜላት። ልጅቷን አናግሬያት ልምጣ ትላታለች። እች ሌባና አጭበርባሪ ደግሞ ምንድን ነው የምታናግሪያት? ትላለች ወይዘሮ ሜላት። ወይዘሮ አስቴርም እንዳመጣልሻት አትናገሪ ብየሻለሁ እኮ ብለዋት ጥለዋት ሄዳሉ ወደ ሃኖ። ወይዘሮ ሜላትም ውይ ማይ ትላለች። ምን ሰው ሜላትን እኮ አትሰማም በቃ ትላለች። እንየም ይዛል ብላ በጣም ልቧ ተሰብሮ ግድግዳውን ደገፍ ብላ ቆማለች። ወ/ሮ አስቴር ከሷ ጋር ሄዱና ልጄ አሏት። አለች ሀንየም ደንግጣ እንዴ አያቴ ማለት ፈራሽ ይሏታል። ወይዘሮ አስቴር ምን ላደርግ ትላለች አንዬም። ወይዘሮ አስቴርም ችግር የለውም እማማ ብለሽ ጥሪ፣ ደግሞ ከዚህ በኋላ ማዘን አያስፈልግም ብለው ያጽናኗታል። ምንድን ነው ማዝነው እማማ ትላታለች። ወይዘሮ አስቴርም ነገሩ ሁሉ እንዳሰብሽ ስላልሆነ ነው ይሏታል። እኔ እውነታውን ለማወቅ አስቤ ነው እንጂ ምርመራውን እንድደረግ የፈለግኩት ምንም አስቤ አይደለም ትላለች። አው እውነቷ ነው አንዬ ብርርም ሆነ ምናቸውን እንፈልግ አይደለም፣ ግን እውነቱ ታውቆ ያው ወደ አባቷ ነው እውነቱን ራሱ ብታውቅ ከነሱ ጋር አባቷን ስታምት ሄድ አይመስለኝም። ያች ግን እርግብ ለገንዘብ ብላ ነው የተጠጋችው ማለት ነው ነው የሩ አስቴርም እንዲህ ቤተሰቦቼ ናቸው ለሽ ያሰብሻቸው ሰዎች ሳይሆኑ ሲቀሩ ልብ ይሰብራል ትላታለች። ታንዬም እማማ የኔ ልብ እኮ እንዲህ በቀላሉ አይሰበረም ትላቸዋለች። እንዴ! ልጄ ይሏታል ልስት ወይዘሮ አስቴር ከአጥንትና ከስጋድል እንዴት ተሰራሽ? እንዴት ልብሽ አይሰበር? ይሏታል። እኔ ወይዘሮ ሚላት እናቴ ለምን አልሆኑም ብዬ ልቤ ሊሰበር አይችልም ትላለች ሚላት። ያን ያክል ክፉ ሴት ሆና አብሻሌ ማለት ነው ይሏታል። ኧረ እኔ ትላለች እንደሱ ማለት እንኳን አይደለም ማማ ትላለች። እና ታዲያ ምንድነው ይሏታል። እኔ ለእውነታው ነው እንጂ ምርመራ ያደረኩት እኔ የቤተሰብ ችግር የለብኝም ትላለች። አነ የእውነት ነው፣ እናትም አባትም ሁሉንም የሚሆኑ አባት አሏት። ይህም እውነቷ ነው። እናትም አባትም ወንድምም እህትም የሁሉንም ቦታ የሚተካ አባት አለኝ ትላታለች ለወይዘሮ አስቴር። ወይዘሮ አስቴርም እሱ በጣም ጥሩ ነው ይሏታል። ይህን ደግሞ ትላለች ወይዘሮ አስቴር እማማ ምንም ግን የሚባል ነገር የለም ትላለች። አንኝነኝ መራው ተገላቢጦ ሽሞ የእናንተ ልጅ ሁኜ እንኳ ብገኝ አባቴን ጥዬ ወደ እናንተ መጣለሁ ማለት አይደለም ትላለች። ግን እርስዎ በጣም መልካም ሰው ነወት፣ ግን በጣም አርጌ አመሰግናለሁ ትላቸዋለች አንዬ ወይዘሮ አስቴርን። እናደረግኩልሽ ልጄ ይሏታል። ሁኔታዎት እኮ እኔ ልጅ ልጅ እንደምሆነው ፍላጎት እንዳለው ያስታውቃል ያስታውቅ ነበር ትላቸዋለች። ማማ አሁን ወይዘሮ ሜላት እየጠበቀውት ስለሆነ አሁን ይሄዱ ይሏታል። ወይዘሮ አስቴርም ሁሉን የሚያቅ አምላክ አባትሽን ብቻ ይማርልሽ ይሏታል። የምር ደግ ሰው ናቸው። እንደዚህ እንኳ ማጽናናታቸው በጣም ደስ የሚል ነገር ነው። ፈጣሪ ጥሎ ስለማይጥል ደጋግ ሰዎቹን ከጎኗ ያደረግላታል ማለት ነው። አንዬም ምንም፣ ማማ እርሰውን በጾሎት ያስብኝ ትላታለች። እሺ አሜን በእርጫንች የሚሏት እና ይለያያሉ። ግብም እንግዲህ ይቺ አስመሳይ እማዬ በጣም ነው የምወድሽ፣ በጣም እኮ ነው ደስ ያለኝ። እሽ ልጅ እየተባባሉ አንድ ላይ ወይዘሮ አስቴርን ይጠብቃሉ። ወይዘሮ አስቴርን ቁጥት ብለው ምንድነው እንደዚህ መሆን፣ በቃ ነው እንሄድ ትላቸዋለች። እማዬ ዛሬ ደግሞ ተነስቶብሻል፣ በስመ አብ ትላለች ወይዘሮ ሜላት። የእውነቱን ነው ወይዘሮ አስቴር ትክክል ናቸው። ዝም ብለው ይለጣጠፋሉ አስር ጊዜ ስመወድሽ፣ ስለምወድሽ እየተባባሉ በመቀጠል ደግሞ መላሴና ሰላምዬ ምግብ ሊያዘጋጁ ለአያቷቸውና ለቤተሰቦቻቸው እየከታተፉ ሽንኩርት እየላጡ እያለ ሰላምዬ ሚልህ እንዳጨምርበት ምን ነው ላኔ ብቻ ናታያት ያልክ ትለዋለች። የምልህ ምላሴ ትለዋለች። ከሀና እና ከእርግብ ማንኛቸው እህታችን የሚሆኑ ይመስሉሃል? ቢሆንስ ደግሞ እያለች ትጠቅብ። እንዲህ እኔ ጠንቋይ አይደለሁ ይላታል ማለት ነው። ምናልባት እናቴ የምትመግበው ጠንቋይ ነግሮህ እንደው ብዬ ነው አንቺ ይላታል ምላሴም። አንቺ እንደሱ ይባላል ይላታል። እባክሽ ቀልድ ነው ትለዋለች ሰላምዬም። ግን ማን እህታችን የምትሆን ይመስልሃል? እኔ ግን ሀና ናት የምትመስለኝ ትላለች ሰላምዬም። ምን እንደዛልሽ ይላታል ምላሴ። ይህ ሀናን ስታውቃት እንደዚህ እውነት እንስሳትዝ ምርመራ ድረስ የምትሄድ ይመስልሃል ትለዋለች። ምላሴም እንግዲህ ህዝብ ላይ በመሳሳት ቢሆንም እርግብም ግን ይህን የምታረግበት እውነት ሳይኖራት የምታደርግ አይመስለኝም ይላል። ስለዚህ አንተ እርግብን ብን እየመረጥክ ነው ማለት ነው ትለዋለች። ሰላምዬም ምርጫ የለው ግምቴን የጠየቅሽኝ ይላታል። ምላሴም ሰላምዬም እኔ ምን አቅልሃለሁ ትለዋለች። እውነት ለመናገር ይላል ምላሴም እውነት ለመናገር ምረጥ ካልሽኝ ከእርግብ ይልቅ ሀና ብትሆን ደስ ይለኛል ይላታል። ለምን ትላለች ሰላም። ለምን ስትለው እርግብ እንዳንቺ አይነት ጸባይ ነው ያላት አድርቅ ነገር ናት ይላታል። ምክንያቱም አንዬ ጸባዬ ሰናይ፣ ሰው አክባሪ ስለሆነች ስተሸዋል አንቺ ላይ እሷ ተጨምራ፣ አና ግን ከሁላቱም የተለየ አስተዋይ ሴት ናት ይላታል። እኮ ቁም ነገር ነው እያወራኩ ያለሁት አንተ ጭራሽ ትቀልዳለህ? ትለዋለች። አንቺ ቀልዴን መስሎሻል? ለማንኛውም ስልኬን ይዤ ልምጣ ይልና ጥሏት ይወጣል። ጓደኞች ደውለው ሊሆን ይችላሉ ብሎ ምላሴ ይወጣል ማለት ነው። ምየ እንግዲህ ልጅ እውነቱ ነው እንዴ ግን እኮ ከርቦ አውቋታል ማለት ነው ምናምን ትላለች። ግን እኮ እንኳን እሱን አውቄያታለሁ ትላለች። የሆነ ነገር አሰብ ታደርግና ሰላምዬ ምላሴ አንተ ምላሴ፣ ይሄ ልጅ የሆነ ነገር ትልና ተከተለዋለች። ደክተሩም እንግዲህ በሀሳብ ጭልጥ ብሎ እያሰበ ያለ የሆነ ሰው መጣና ግርጥ ሲልበት ከፊቱ እየተንተባተበ ምን ፈልገህ መጣ እያለ ይለዋል። እየተንተባተበም እንግዲህ ስራዬን አደጋ ውስጥ እንዳትከተው ውጣልኝ እያለ ይለዋል ይመስለኛል እንግዲህ አብሮ ሴራውን ሲያሰር የነበረ ያጋለጠኛል ብሎ የፈራው ሰው ይመስለኛል። የውም እንግዲህ አሁንማ እኮ ሁሉንም ነገር ጨርሰናል ይለዋል ዶክተሩን። እንግዲህ ከወንበሩ ላይ ተደላድሎ በመቀመጥ እንዴት ምቹ ወንበር ነው እባክህ ይለዋል ዶክተሩን። እባክህን እባክህን እውጣልኝ እያለ ዶክተሩም ልመናውን ቀጥሏል እንግዲህ። ልጁም እባክህ አትንቦቅቦቅ፣ አሁን ቁጭ በልና እናውራ ይለዋል። ዶክተሩም ዶክተሩም እንግዲህ ምን አይነት ጣጣ ውስጥ ነው የገባሁት ለመሆኑ ይልና ከዛው ከወንበሩ ላይ ሄዶ ውሽቅ ይላል። በቅ ሆነሃል። የምር ተባልከው እንዳደረግ እርግጠኛ ነኝ ይለዋል። አዎ አድርጌያለሁ ይላል። ዶክተሩም በጣም ጥሩ ውጤቱን ማየት ትችላለሁ። የምንን ውጤት ይለዋል። ልጆቹ ና ይለዋል። ዶክተሩም ውጤቱ እኮ እኔ ጋ የለም ይለዋል። እና የት ነው ይለዋል። ሰዎቹ ይዘውት ሄዱ እኮ ይለዋል። የተባልከውን አድርገው እንደ በምንድን ነው ማውቀው ይለዋል። ዶክተሩም ስታስበው ነፍሴን አስይዤ ቁማር የሚጫወት ይመስልሃል እንዴ ይለዋል። ልጁም እንግዲህ በማጨብጨብ አሁን የጨዋታው ህግ በደንብ ገብቶሃል ማለት ነው ይለዋል። ዶክተሩን ምንም እኮ ቢሆን የተማርኩ ሰው ነኝ እንዴት ነው የማይገባኝ ይለዋል። እንዴ ይላል። ምን ማለት ነው ይላል። ምናልባት የተማርክ መሀይብ ከሆንክ ብዬ ነበር ይለዋል። የእውነትም መሀይብ ነው። እንዴት የጤና ባለሙያ ሆኖ እንዳርጎ ሰው ላይ ያጭበረብራል። አንተ ከመማርም በላይ አራዳ ነህ ይለዋል። መጣጣችሁ ነው የግድ አራዳ እንደሆነ ያስገደደኝ ይለዋል። ዶክተሩ በጣም ጥሩ ይለዋል። ከዚህም በኋላ ምንም አይነት ስህተት ልሰራ እንደማፈልግ ታውቃለህ ይለዋል። ምን ችግር አለው ጠንቅቄ ነው ማቀቶ አታስብ ምናምን ይለዋል። በጣም ጎበዝ ይለዋል። እንደዚህ የምትረዳ አይመስለኝም ነበር ብሎ ተከሻውና ከነካ ያደረገው እና ደግሞ ያቺ ቆንጅዬ ሚስትህ እንዴት ነች ይለዋል በልልኝ ይለዋል እሺ ይላል ዶክተሩ። ደግሞ አንደኛ ሚዜ እንደምሆን ተስፋ አደርጋለሁ ይለዋል። አረምን ምን ችግር አለ ይላል ዶክተሩ። ብለን እንይዛለን አንተ ና ሚዜያችን የምትሆን ይለዋል። ይሄ ቅዘናም ደግ አደረገው፣ አስቀዝ ነው የምር ዶክተሩን። አሁን እንግዲህ የሆነ ወረቀቱን ይዞ እየወጣ ይሄ ምን አይነት ስንት ነው እያለ ፊት ለፊቱ ግትር ብሎለታል። እያዳመጠው ማለት ነው ምን እንደሚወጣው አላቅለትም። በቁሙ ነው የሚሸነው አይነት ሪፖርት ነው እያለ ዶላው ላይ ግፍላለበት አለበት ምበስ ምን ይላል? ይንተባተባል። እንዴ ሰይጣን መሰልኩ? እንዴት ለው ያውም ትልቅ ወፍራም ሰይጣን። ወይኔ ፈታ ያረጋለ ወፍራም ሰይጣን አለ እንዴ? ይለዋል። በደንብ ነው አይላል። እውነትም አለ ቀጭን ሰይጣን አንተ፣ ዶክተሩ ወፍራም ሰይጣን ደግሞ ይሄኛው ማለት ነው። እኔ ሰይሚያችኋለሁ አቀጠለም። እንግዲህ ልጁ እናንተ የተማራችሁት ናችሁ ሰይጣንን የምታውቁት እኛ እንኳ ብዙ ማናውቅ ያልተማር ነው ብሎ ይመልስለታል። እኛውን ቦታ ሂደህ ብታይ የሰይጣንን ስራ እየሰራ የሚገኘው የተማረው ነው ይለዋል። ዶክተሩም አሃ ይሄ ልት ነግረኝ ነው መንገዱን የዘጋህብኝ? ይለዋል። ይ ስላነሳኸው የሰይጣኑንና የእናንተን ክፍተታችሁን ልንገራችሁ ብዬ ነው ይለዋል። በጠቅላላ እውቀት የሆነሃል ያዘው ይለዋል። ዶክተሩም እሺ አሁን ለምን መጣ? ይለዋል። ያልኩን ነገር አሰብክበት ይለዋል። ዶክተሩም ምኑን ይላል፣ እየቀለድክ ነው ብሎ ይወጣጠርበታል። አንተ መሀይብ ዶክተር የተባልከውን ረስተህ ነው ይሉና ይልና እንግዲህ እጁን ሲልበት እየተንበጨበጨ እንግዲህ የኔ ወንድም ጊዜ የለኝም። አታይኝም እንዴ ጽሜን እንኳን መቆረጥበት ጊዜ አጥቼ ብሎ እዛ ላይ እናንተ የምታሰሩ ስራ ስለበዛ በየትኛው ስራ እንደሆነ እንኳን ማስታወስ አልቻልኩም ይለዋል። የተማርክ መሃይም ናሙናውን የመቀየር ጉዳይ ነው አይለዋል ይላል። እሱ ነገር እኮ የሚቻል አይደለም፣ በጣም ከባድ ነገር ነው። ምን ሆነ የማይቻለው ይለዋል አድርጌ ነው እሱን ማድረግ የሚችለው አንተ ስታስበው ይለዋል። ዎቹ አንተ ገና ሙና እንደሚሰጡ ይታወቃል። ስለዚህ በቀላሉ የተባልከውን ነገር ማድረግ ነው ይለዋል። ዶክተሩም ይላል ጉዳዩ የገባ ነገር አይመስለኝም። ይሄ ነገር እኮ ነገር እኮ ልጅነቷን አስቀይሮ ቤተሰቦቿን አስቀይሮ እስከ ወዳኛው የሚያስቀር ነገር እኮ ነው ይለዋል። እንተኛ ፍቅረኛ ተራርቃችሁ ከምትኖሩ ልጅቷ ልይቷ እንደለመደችው ለመደችው ተራራቃ ብትቀመጥ አይሻልም? ይለዋል። የተንተባተበ ዶክተሩም ማለት ይላል። አንተ ፍቅረኛ ግን ከየት ያገኘሃት ያበደች አይደለች እንዴ? ይለዋል። ዶክተሩም፣ እንዴ ሰው ምን እያልክ ነው? ይለዋል። በስማም ይለዋል። ጣን ራሱ የምታሳስት ፍቅረኛ ነው ያለህ ይለዋል። በፈጠረህ፣ ግራታ አጋባኝ። ስለምንድን ነው የምታውረው? ሆኑ መቼ መጋባት አሰባችሁ ነክል ሞኝ አድርገህ ነው እንደምታስበኝ ማለት ይላል ዶክተሩ። ስላንተ ሰላጠና እንደዚህ አይነት ነገር ውስጥ የሚገባ ይመስልሃል ይለዋል ዶክተሩም እንዴት ማለት ይላል። ቆንጆ ፍቅረኛ እንዳለህ እናውቃለን። ለዚህ እየተባልከውን የማታረግ ከሆነ ፍቅረኛ ምጽዋት ትሆናለች ይለዋል። ምን ይላል? የተባልከውን አድርግ ይለውና ይሄዳል። ውድና የተከበራችሁ ቻናል የቤተሰቦች ለዛሬ ይዤላችሁ የቀረኩት ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ይዘላችሁ እስከምመጣ በያላችሁበት ሰላማችሁ ትትርፍ። ይበልኝ ያልኩ በዚሁ አቆማለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።